ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አርጉ፣ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለ። ኢየሱስ ያድናል የሚ ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሞ እመነኝ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ ለበሐዋርያት በኩል በሐዋርያት ስራ ምዕራፍ ሁለት ከቁጥር 38 ጥምቀት የአጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የአጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14 22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛው የጌታ ስጋና ደም አይደለም የሚል የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው ለምንድን ነው? ኢየሱስ ኢየሱስ ኢየሱስ ብቻ የማትለው ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው እንደማን እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ሐዋርያት ለቆሮንቶስ ሰዎችና ለእብራውያን ሰዎች ተመሳሳይ መልእክት አይልቁ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ፣ ጌታን ተቀበሉ ብሎ አይደለም። ኦልሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንዳንድ ላይ ከሁለት ጀምሮ ለአንብበ በቆሮንቶስ ስላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ። ያምናሉ። እነዚህ ሰዎች አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ ወንጌልን አይሰ አይደለም ወንጌልን እንደ ሐዋርያት እንሰብካለን ስለዚህ ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ ያድናል የትኛው ኢየሱስ የተሰቀለው ከድንግል ማርያም የተወለደው የትኛው ኢየሱስ በነቢያት አፍ የተሰበከው የትኛው ኢየሱስ ያመነ የተጠመቀ ይድናል አለ ነው የትኛው ኢየሱስ ቂጣ ቆርሶ ይህ ሥጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ የትኛው ኢየሱስ ሥጋይን የሚበላ ደሜን የሚጠጣ የዘላለም ህይወት አለው ብሎ የተናገረው ኢየሱስ የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ ስድስት ሦስት ላይ የነገረን ኢየሱስ እርሱ ኢየሱስ። የቤተ ክርስቲያን ራስ የሆኑ ኢየሱስ በኤፌሶን አንድ ላይ እንደሚናገረው በኤፌሶን አንድ ላይ እንደሚናገረው የቤተ ክርስቲያን ራስ የሆኑ በማርቆስ ሶሪ በአንደኛ ቆሮንቶስ ምዕራፍ አስራ ሁለት ላይ እንደሚገኙ ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ብዙዎች እና ብዙዎች ሐሰተኞች ነቢያት መጠዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ፣ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለእብራውያን እንደ እብራውያን ሰዎች እነግራቸዋለሁ። ለምን ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሽ ነ አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለ ተሰብከዋለ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያሽ የሚያዛጋው ኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለ፣ ያለበለዚያ ትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገረና ልዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብኳዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት አምስት መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን። ብላ አምስት መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማርን ወይም ደግሞ የገለጠውን ስላሴ የሚለውን ጽንሰ ሀሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ቢለኝ ወንድሜና፣ ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘዊት ዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ፣ ጌታን ተቀበል ይባላል። እንደ በእናንተ ይባላል። ወ ጌታ ጥያቄ ነው። ሜታክ ስላሴን ጣዖት የሚሉ ማለት ነው። ስላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን የሚሉ ግን፣ ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያንን የሚሉ አየህ፣ ክርስቲያንን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት፣ ቅዱስ ጴጥሮስ ጥምቀት ለኃጢአት ስርት ነው ብሎ የተናገረውን ባህርያት ስራ ላይ ጥምቀት የኃጢአት ስርት አያሰጥም የሚሉ በጣም የሚደምቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል። ኢየሱስ ክርስቶስ በስጋ መምጣቱ የሚክዱ ሰዎች አሉ። ከድንግል ማርያም ስጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራረሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። በዚህ መንገድ ወይ ቁርባንም ጌታ ኢየሱስ ክርስቶስ ይህ ስጋ ነው፣ ይህ ደሜ ነው ብሎ የሰጠውን ነገር አይ ስጋው አይደለም ደግሞ አይደለም እንደዚህ ዝም ዝም ብለን ነው የምንበላው የሚለው እሱና፣ ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅብና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራር ሙቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛንና ያስተዳድርና የሚለዋል ባይዛዊ አሉ። ከዛ አስተዳድሮ ምድር ላይ ማለት ነው ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምረዋል። ይህንን ጌታ ተቀበል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 በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጽሐፍት እንደተጻፈ። በክብር በምስጋና ወደ ሰማይ አድረገ፣ በአባቱም ቀኝ የተቀመጠ፣ ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ህይወትን የሚሰጥ ከአብ የሰረጸ ከአብና ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግናለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት ሰው በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ሕይወት ለዘላለም። ይህንን ሲያምን አንድ ሰው ዳነ ይባላል በግዝ

እንደው ቅድም የሆነ አካል ክልክሉን አልነበረም። አክቹዋሊ እኛ ሲያወራ ሁለተኛ፣ ሌላው ካላደመጥከው እንዴት ነው የምታስረደው? አንተ ብቻ የገባህን ብቻ ይዘህ የምትሄደው ማለት ነው። ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ለካ ካላደመጥከው ጆሮ ሰጥተህ ታዲያ ምንድን ነው የቱጋኑ? ልታስተምር በቃ ቴዲ ፖለቲካ ትስሩ ኢየሱስ ላይ ጸረ ሆኖ የተንቀሳቀሰ እርጉም መጽሐፍ እዛ ቤት ተሸፋፍነው ይሳለሙታል። እማላወራው ስለማላውቀው አይደለም ስለማይጠቅም ነው። አታቋርጠኝ። ተረጋጋ ኤርሚያስ፣ ስሜታዊ አትሁን። እሱ ሲያወራ ምንም አላልኩም። ተረጋጋ እርጋታ፣ ኤርሚያስ ተረጋጋ። ፈለገል ግብረ ሰዶም ሲል ታግሼዋለህ። ተረጋጋ። በነገራችን ላይ ዶግማይዝ በጣም ሴንሲቲቭ ነው። አንድ ሰው ዶክትሪን አድርጎ የተቀበለውን ነገር በፍቅር ነው እንጂ መግለጽ ያለብን። እሱ ስላነሳ ነው፣ ማንሳት አልፈልም። የተረገመ ነው ከኢየሱስ ማንነት ላይ የተነሳ ማንኛውም ትምህርት ኢየሱስ ላይ ጻሪ ሆኖ የተነሳ ለተቀበሉት ሰዎች ክብር ሲባል እንደዚህ ዓይነት ነገሮች ይበለስባል። መጽሐፍ ቅዱስ ነው የማወራው ቴዲዬ። መጽሐፍ ቅዱስ ባታጥላላ ነው እያልኩ ያሉት። ሲል ለምን በቸርች ደረጃ ፈቃድ ይሰጣሉ? ነው ሊትራሊ ልካር ልማ የተናገረው ተው እንጂ አሁን እኔ እኔ አይመለከተኝም። እሱም ነገር አሁን ቅድም ብያለሁ። እኔ ለአውራ የመጣሁት የተሰቀለውን ነው። እሱ ስለ ሃይማኖት ነው ያወራው። ኢትስ ኦኬ። አሁን እሱ ላይ ዲቴል መግባት አልፈልግም። ለምንድነው የማልፈልገው? ርዕሴ ስላልሆነ። ግን እናውራ ከተባለ ብዙ ዝርዝር ነገሮች አሉ ነው፣ ዝርዝር ነገሮች አሉ ነው። ወንድማችን ፈለገ ለምሳሌ መጽሐፍ ቅዱስ 66ቱ የአጋንንት ነው ብሏል። ቃል በቃል ቪዲዮ አለ። መጽሐፍ ቅዱስን 66ቱ የአጋንንት ነው ያለው ቃል አሁን እናውራ ከተባለ ነው። ቴዲ ቆይ፣ እናውራ ከተባለ ስለዚህ አናውራ ከሆነ ወደ ሌላው አታቋርጠኝ። ፈለገ ሳውራ አታቋርጠኝ፣ እንዳታቋርጠኝ። ቴዲ ፈለገ እንዳታቋርጠኝ፣ ልጨርስ። ደቂቃዬን በትክክል በስነ ስርዓት ልጨርስ። ለዓለማዊ ሰዎች የተሻለ ግብረ ገብ ነው ሊኖራቸው ነው ሲመጡ። ቴዲ ደግሞ ዛሬ ምን አይነት እያካሄዱ ነው ማለት መቻል አለባቸው ሲመጡ፣ ብዙ ጊዜ ፖለቲካ ነው። አረብ ፖለቲከኞች ይሉናል እንዳይሉ ሰዎች እንዳይታዘቡ ቢያንስ ነቆራው ወደ ምትሉ በፍቅር ቢሆን። ስለዚህ ዋናው ማስተማ አዳኝ ደው ዘዳኝ የምትናገረውን ንግግር እዚህ ጋር ሰዎች ያደምጣሉ። እሱ ስለሆነ ማለት ነው ኢየሱስን እንደ ሐዋርያት እንጂ እንደ ሐዋርያት እንጂ እንደ ፕሮቴስታንት አይደለም የምንሰብከው ሐዋርያት፣ ለዛ ነው መናፍቅ እያሉ ይናገሩ ነበር። ደግሞ ኢየሱስን አብ እንደመሰከረው እንጂ እንደዚህ መጽሐፍ እንደሌላ አይደለም። በእርሱ ደስ የሚለኝ ልጄ ይሄ ነው ያለውን ያንን ኢየሱስ ነው የምሰብከው። ምን ያልሰው አለ አንድ ሺ አንድ መቶ እኔ ጋር 4200 ሰዎች እያዩቸው ነው። እናንተ ጋር ያሉትን እኔ ጋር ያሉትን ስትደምሯቸው ብዙ ሰው እያደመጧቸው ነው። ቁም ነገር ነው፣ እያካፈላችሁ ነው። እግዚአብሔር እሱ ይጨምርላችሁ። እኔ አሁን ብዙ ጥያቄዎችን ላቀርብ እችላለሁ። ለምሳሌ በሚቀጥለው ተዘጋጅታችሁ እንዳጋጣሚ ስለተገናኘን ዝማሪያችን መምሰል አለበት፣ ጸሎታችን መምሰል አለበት። እነዚህን እነዚህ ተሰብስበን ብታስረዱ ደስ ይለኛል። ለአሁን ምናም ስግደትም ምናምን ያነሳውን በቀጣይ አሪፍ ነው። አዎ ቅድም ያነሳው ማለት ይቅርታ፣ ቶሎ እባክህ መልስልኝ እና በቀጣይ እናወራለን። እኔ በመሰረቱ ብዙ ግን እንደ አጋጣሚ ከተነሳ ለምን ለተነሳ አላውቅም። ኤርሚ ወንድሜ መጣ እንደተለመደው ጥሩ ነው። መተንም ጥሩ ነገር ነው። ዋናው ነገር ምንድን ነው እዚህ ጋር በቁም ነገር እያደመጧቸው ያሉ በጣም ብዙ አሉ። ይሄ ቀላል አይደለም። አሁን ምንድን ነው የማደርገው? ምናልባት በተነሱ ነገሮች ላይ አምስት አምስት ደቂቃ አ ር ቢሆን አምስት አምስት ደቂቃ ሄዱበት እና እኔ ቀደም ሲል ለሌላ ፕሮግራም ነበር የገባሁት። በሚቀጥለው ግን ቀጠሮ ይዘን እንደዚህ የተጫወትን የተሳሳቅን ለአድማጭ ተመልካች ቁም ነገር ሊያስጨምጠ የሚችል መንገድ እንደሚገበት አለን አሁን ከፈሌ ልጀምርና ከዛ እኔ እናንተን አደምጣቸኋለ ወጥቼ ከዛ ወደ ኤርሚ ከዛ ወደ እንዳልክ እመጣለሁ። አምስት አምስት ደቂቃ ፌር ነው ወይስ ጋር አልተመለሰም። እኔ እዚህ ጋር እያንዳንዱን እያስኩ ለማፋጠጥ ሳይሆን እናንተ ከኛ የተሻለ ንቃተሊን አላችሁ፣ ከኛ የተሻለ እውቀት አላችሁ አድማ ተመልካቶች። በተለይብዙ ጊዜ ማድርገው ምንድን ነው ፍርዱ ለአድማጭ ተመልካች ነው ምትሆ አድማጭ ተመልካች አቁም ብሎ ማሰብ ይሄ ትክክለኛ እኔ እንደዚህ ግንዛቤ ል ከኛ በላይ ከሁላችንም በላይ የሚያውቁ መምህራኖቻችን ታላላቆቻችን እያደመጡ ነው። እና በዛም ደግሞ በዓለም ውስጥ ያሉም ሰዎች እያደመጡ ስለሆነ ፍርዱ ለእናንተ እናንተ ፍርዱ ለእናንተ መስጣችሁ። እሺ፣ ፈላ ወደ አንተ ልምጣና አምስት አምስት ደቂቃ ናቸው ወይስ ስድስት? እኔ ያን ያክል ላይ ቃል ውስድ ችግር የለውም ግን ከዛ ቀደም ሁሉም እዚሁ እንደተሰበሰበ እንዲያዩ እንዳልክ ግእዝ ይችላለች። የሚመጥነው ጥያቄ ልጠይቀው፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን ቃል በግእዝ ቋንቋ በለልኝ። እንዳል ከሁሉም በተሻለ ግእዝ ቋንቋን አውቃለሁ ስላልክ የማላውቀውን አላውቅም የምታውቀውን ደግሞ አውቃለሁ እንድትል ስለምፈልግ ማለት ነው። ከሁሉም የተሻለ ግእዝ ቋንቋን አውቃለሁ ስትል ስለሰማውክ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን የዘፍጥረት መጽሐፍ ምዕራፍ አንድ ከቁጥር አንድ ላይ ያለውን ቃል በግእዝ ቋንቋ በለልኝ።

ስለዚህ እሱ አሁን ያልገባውን ነገር ክሮስቶፕ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማውኝ ይህን መልስልኝ እንጂ ልክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠል በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰሙ ትምህርት አለ ብለህ የምታምን ከሆነ ኤኒ ታይም የእኛ በሮች ክፍት ናቸው። መተ መተወይደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ መውራት የምትፈልግ ከሆኛ ከእኛ ጋር መውራት ትችላለህ። እሺ፣ ለእንዳልክ ስለ ግዝ ቋንቋ የጠየኩት ግዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውን በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል አሳብን ነው። ሶ ለሌላው ጊዜ አይለመደን፣ እንደዚህ አይነት ቦታ ላይ ስንገኝ በቻኑ አቅም ምናቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናቀው ነገር መፈትፈት ዋጋ ያስከፈለናል እና በጣም ቀላል የሆነ ጥያቄ ነበር የጠየቁት። በመጀመሪያ ጊዜ ሰማይ ነው ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ነው። እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሳውለት ተወዳጅ ወንድማችን ለሌላው ጊዜ የማታውቃቸውን ነገሮች እንደምታውቅ አድርጋ አክትብ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ የዝንን ያውቃለሁ በሚል ትንሽ ባናተለላቸው የምናውቀውን ነገር ብቻ እንደምናቆረ ብናወራ ከዛ በመቀጠል ዛሬ እንግዲህ ደስ የሚል ሀሳብ አንስተናል። ዛሬ ያነሳ ነው ምንድን ነው ወንድማችን ቴዲሻ እንግዲህ ከዚህ በመቀጠል ስለ ስላት፣ ስለ ስግደት፣ ስለ መዝሙሮች ምናምን የተለያዩ ነገሮችን ያነሳል ብሏል። ፎሎባክ ስለተመላለስን ሌላ ጊዜ በነዚህ ሀሳቦች ላይ ደግሞ በተለይ በኦርቶዶክስ ቅዱስ ቤተክርስቲያን ትምህርቱ ዙሪያ ላይ ደግሞ ጥያቄ ሲኖረው ተገናኝተን እናወራለን። ዛሬ ምንድን የወራ ነው ሰዎች ለመዳን ምን ማድረግ አለባቸው የሚለውን ሀሳብ ነው ያነሳነው። ስለዚህ ለቴሪሻ እንዳልነው ባጭሩ ቅድም ሲነሳ ከነበረ አንድ የመጽሐፍ ቅዱስ ክፍል ልነሳ። ኤፌሶን ምዕራፍ ሁለት ከቁጥር ስምንት ላይ እጅግ በጣም ደስ የሚል የተወደደ ቃል አለ። ያም ቃል ደግሞ እንደዚህ ይላል ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ እና ማንም እንዳይመካ ከምን አይደለም፣ ከስራ አይደለም። ቴዲሻ ቅድም ደጋግመን እንዳልነው የክርስትና ህይወት የሚጀመረው በመዳን በመዳን በክርስቶስ ኢየሱስ በማመን እዚህ ክፍል ላይ እንደተነገረው ሰዎች ምንም አይነት ስራ ሰርተው አይደለም ክርስቶስ ኢየሱስ ወደዚህ ምድር የመጣው ቅዱስ ዮሐንስ በወንጌሉ እግዚአብሔር የሰውን ልጅ ቅርታ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለምን እንዲሁ ወዶአልና ብሎ እንደተናገረ እንዲሁን የወደደ የአምላካችን እግዚአብሔር ጸጋ ይሄ ነው። ጸጋው ያዳነን በእምነት ነው። እኛ ምንም አይነት በጎ ምግባር ኖሮን አይደለም ክርስቶስ ወደዚህ ምድር የመጣው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው፣ ስጋውን የቆረሰው፣ ደሙን የፈሰሰው እኛ ምንም አይነት በጎ ምግባር ኖሮን ምንም አይነት ይሄ የሚያኮራ ማንነት ኖሮን ሳይሆን እንዲሁ በጸጋው እንዲሁ በጸጋው ስለዚህ ሰዎች በክርስቶስ ኢየሱስ በማመን ኦኬ ይድናሉ። የክርስትና ህይወት የሚጀምረው በመዳን ብለናል። ከዛ በኋላ ግን ቅድም አንድ ሀሳብን አንስተናል፣ ብዙ ጊዜ ሰዎች ስለሚታለሉ አሁን ይሄ በጣም አስፈላጊ ነው። አሁን የግድ ሰዎች አሉ እያለን አይደለም። ሰው በክርስቶስ ኢየሱስ ካመነ በኋላ ግን የግድ በበጎ ሥራ መጽናት አለበት። ለምን አለን? የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ በእኔ ላይ ያለውን ይላል። ሶሪ ይሄን ቁጥር ሁለት ከማንበቤ በፊት ቁጥር ስድስት ላይ እንመልከት። ቁጥር ስድስት ላይ በእኔ የማይኖር ቢሆን ይላል። በአጭሩ በክርስቶስ የማያምን ሰው የዘላለም ሕይወት አያገኝም። እና ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። እናም ጌታችን ኢየሱስ ክርስቶስ ቁጥር ሁለት ላይ ደግሞ ስንመለከት ቅርንጫፍ ስለሆኑ ይናገራል በሁለት መልኩ እሱ የወይን ግንድ ነው። ሰዎች በማመን ደግሞ እውነተኛ ከሆነ ከወይን ግንድ ጋር ይጣበቃሉ። ዊች ሚንስ ቅርንጫፍ ይሆናሉ በክርስቶስ ኢየሱስ በማመን ቅድም እንዳልነው ቅድም እንዳልነው ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የሚያፈሩ ከሆነ ይላል አባቴ አብዝተው እንዲያፈሩ ያጠራቸዋል። ኦኬ መልካም ፍሬ የማያፈሩ ከሆነስ ይወገዳሉ። አጭርና ግልጽ። ይህን ሀሳብ ለማብራራት ሰፊ አታካር ውስጥ መግባት የለበትም። አንድ ሰው እውነት መጽሐፍ ቅዱስን ግልጽ የሆነ ሀሳብ የተረዳ። እውነት ክርስቶስ ኢየሱስን ያመነ ሰው ምንም አይነት አታካር ውስጥ መግባት የለበትም። በቃ በአጭሩ ይወገዳል። አምስት ፊደል ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ሰው በአጠቃላይ ይወገዳል። ስለዚህ ቅድስት ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ካስተማረች በኋላ በበጎ ስራ ደግሞ ጸንተው እንዲኖሩ ታስተምራለች። ለዚህም ነው ቅድም በተደጋጋሚ ሲነሳ ነበር። ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ ሁለት ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅሟላል? እውነት ነው እምነት አለኝ ብሎ ነገር ግን መልካም ስራን የማይሰራ ከሆነ ምንም አይጠቅሙ ምክንያቱም ቁጥር 15 ላይ ይቅርታ፣ ዮሐንስ ወንጌል መራፍ 15 ከቁጥር ሁለት ላይ እንደተመለከትነው ይወገዳል የተባለውን ሰው ያስወገደው አለማመኑ ሳይሆን መልካም ፍሬ አለማፍራቱ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማፍራት አለበት። ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እናንተ ከቶ በመንግሥተ ሰማያት አትገቡም። እዚህ ላይ በነገራችን ላይ ሰፊ ውይይት ያስፈልጋል ቴሽ። አሁን ሰፊ ሰዓት ከሰጣችሁ ስለ እያንዳንዱ ሀሳብ አንስተን በደንብ ሀሳብ እያነሳን ጥያቄና መልስ ማውራት እንችላለን። አሁን እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ቅድም አንተ ራስ ገልጠህ አንብበው ያልኩ በምክንያት ነው። ጌታችን ኢየሱስ እዚህ ክፍል ላይ ምን ነው እያሳሰበን ያለው? ሰዎች በክርስቶስ ኢየሱስ በመሆን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ያፈራል። መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። ቅዱስ ያቆብም ለዛ ነው እምነት አለኝ ብሎ አንድ ሰው መልካም ስራን የማይሰራ ከሆነ እምነቱን ምን ይጠቀማል? እንደውም ቅድም እንዳለው አንድ ሰው አይ እኔ በክርስቶስ አመኛለሁ ከዛ በቃ በክርስቶስ ኢየሱስ አመኘ እኔ ከዛ በኋላ ምንም ነገር መስራት አይጠበቅብኝ ብሎ ሚሞኝ ከሆነ ቅዱስ ያዕቆብ እንዲህ አይነቱን ሰው ምብሪ ይጠሯል፣ መሰለህ? አንተ ከንቱ ሰው ይባል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይላል which means እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ለዚህ ነው ደጋግመን ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ፣ በቃ ለመዳን በመጀመሪያ የሚያስፈልገው ነገር በክርስቶስ ኢየሱስ ማመን። ሰማይና ምድርን በፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉሥ ነው። ኦኬ። ከእርሱ ጋር ምንም ነገር ሰው ሳያጋራ በእርሱ ብቻ ሊያመን ይገባል። ፍጡራንን ሳያጋራ ሌሎች ነገሮችን ሳያጋራ በእርሱ በክርስቶስ ኢየሱስ ሊያመን ይገባል። ካመነ በኋላ በበጎ ስራ መጽናት አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ ቅድም እንዳልነው በተደጋጋሚ ያሰጠነዋል በበጎ ስራ በመጽናት ምስጋናን፣ ክብርን፣ የማይጠፋ ሕይወትን ለሚፈልጉ እርሶ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ያለ። ስለዚህ ዛሬ ቴዲሻን ለመዳን እፈልጋለሁ ሲል ምን አድርግ ነው የምንለው በመጀመሪያ በክርስቶስ ኢየሱስ መን ነው የምንለው በክርስቶስ ኢየሱስ መን በመጀመሪያ የሚያስፈልገው ማመን ነው ቅድም እንዳልነው ምንም አይነት ስራ መስራት ሳይጠበቅበት በመጀመሪያ ከእርሱ የሚጠበቀው ማመን ነው በማን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከዛ በኋላ ክርስቶስ ራስ የሆናት ይህች ቅድስት ቤተክርስቲያናችን ምን ብላ ታስተምረናለች በደንብ አስተውሉ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ደግሞ ኦኬ፣ ኔክስ፣ በበጎ ስራ መጽናት አለባቸው። የሚቀድመው ማነው? በበጎ ስራ ግን መጽናት አለባቸው። በበጎ ስራ የማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። እና በተደጋጋሚ ቅድም ሲነሳ የነበር ሀሳብ አለ። ጌታን የሚያውቁ ሰዎች ምንም ይሄ ራሳቸውን ለምሳሌ እንደ ፍጹም አድርጎ የሚቆጥሩ ሰዎች አሉ። እኔ ይሄው አንድ ዓመት ከምናምን ለምሳሌ ሲል ነበር ወንድማችን፣ እኔ እንደዚህ አይነት ነገር አላደረኩም። ሌሎችም እንደዚህ ይላሉ። እኔ እንደዚህ ልክ ራስን እንደ ጻድቅ፣ እንደ ፍጹም ምንም ኃጢአት እንደማይሰራ ምናምን ነገር የሚቆጥሩ ሰዎች አሉ። ተወዳጆች አንድ መርሳት የሌለበት ነገር እንደ ቸርች ምናልባት የዲሻ ተወቃተወቅ ተወቅ አላቅም የምትኖርበት አካባቢ እንዲህ አይነት ነገሮችን ዘርብ ለማድረግ ይመች አይመችን ያላቅም። ይሄ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ በዚህ ዘመን ሰዎች አሰ ቸርች ነው ምል። ለምሳሌ ግለሰብ አይደለም የማነሳል። አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተክርስቲያን፣ ምሳሌ ላንሳ። ሁላችሁም ዌብ ሳይት ተጠቅማችሁ ሰርች አድርጋችሁ እነዚህን ኢንፎርሜሽኖች መሰብሰብ ትችላላችሁ። ለምሳሌ የስዊዲሽ ሉትራን ቸርች